ያለፈውን ነገር ረስተን እንደገና አዲስ ህይወት እንጀምር። አንተም ከሱመያ ጋር አዲስ ህይወት መጀመር ከፈለግ፣ ልጆችን ማግኘት ከፈለግ፣ ሚስትህን ይቅርታ ጠይቀው ወደ ራስ መመለስ የቀድሞ ህይወት ከናፈቀህ ሰይዶ፣ ያለ ምንም ድርድር፣ ያለ ምንም ክርክር፣ ያለ ምንም መግደርደር ፓስፖርቷን ለሰላም ስጣት። ከዛ በኋላ ሁሉም ነገር በጊዜ የልጁን እናት እየፈለገ ነበረ። ልጅ ወለደችለት የተባለ ወለድላት የተባለችዋን ሴትዮ እያፈላለገ ነበረ። እኔ ኢትዮጵያ የሄደ መስሎኝ ፈርቼ ነበረ። የሰላምን ፓስፖርት ሳይሰጠኝ ግን ደግሞ አሁንም የሰላምን ፓስፖርት አልሰጥም። እሷ ከሆነች ሴትዮዋን ከዚህ ሀገር እንድትጠፋ ያደረግቻት እያለ ነው። ልጁ ዲኤንኤን ሳይደረግ ውጤቱ ሳይታወቅ እናቱ ጠፋች አልተገኘችም እያሉ አብዲ ሰኢድ ሙስጠፋው ነው። እየፈለጉ አላገኛትም። እች ሴት እንግዲህ ወዴት እንደሄደች ማን ያውቃል? አላህ ብቻ ነው አዋቂው። ልጁ የኔ አይደለም ወላሂ ብሎ እየማለ ነው። ሰኢድም ታዲያ ልጁ ያንተ ካልሆነ እስካሁን ለየሽ ልጁ ያንተ ነው እየተባለ ሲወራ ከመጀመሪያው ከጀምሮ የኔ አይደለም ብለህ የሱመያን ቀልብ አላሳረፍክም። ይሁሉ ችግር ለየሽ ልፈጠር ፈለግ በመጀመሪያው ያንተ እንዳልሆነ ካወቅክና ካመንክበት ይሄ ልጅ ያንተ አለመሆኑን የኔ ነው አለማለት እኮ ትችል ነበረ። ምን ተፈጥሮብህ ይሄ ሁሉ ዛዛታና ችግር እንዲፈጠር? ሱመያስ ያ ሁሉ ጥያቄ በቅንጭላቷ እንድመላለስ ምን አስፈለገ? አንተን ሰነ ውስጥ ትልቅ ትንሹ ነው የሚያውቅ። ሴትዬቷ በምን ምክንያት ባሏ ፈታትላለ እንዴ? በአንተ ምክንያት ነው አኪድ። በምክንያት ይፈታታል ሌላ ወንድ የልጁ እናት የሌላ ሰው ልጅ ነው እየተባለ ሲታማበት ምን ያደርግ፣ ሰውዬው ፈታታል። አኪ አንተ ብትሆን እኮ ሚስትህ የሆነች ሴት የሌላ ሰው ልጅ ነው ያሳደግ ያለኸው ብትባል አንተ ማለት ትፈታለህ፣ ዞር እንኳን ብለህ አታይም። እንደ በአንተ ምክንያት ነው ያፈታት። ምን ጥያቄ ያለው በምን ምክንያት እንደ ፈታታል። አቅም ትላለህ እንደ ያለችበትን ቦታውን አታውቅም። ጠየቅ፣ ሴትዮዋን ለምን ጠፋች? ምንስ አስጠፋት? ሰው መቼም ባሏ ስለፈታት ብቻ ከሀገር አትጠፋም። እዚህ ሀገር ነደ እን ይህን ልጅ ወልዳ ያሳደገችው ምን አስጠፋት? አርፋ አትቀመጥም? እን ባሏ ቢፈታት ቤት ተከራይታ መኖረ ትችላል። እንግዲህ አልቃዳም ገባች፣ ቃልቂዳንም የምናውቀው ታሪክ የለም። እንግዲህ ሚስቱ ጠፍታለች፣ ሴትየዋ ጠፍታለች፣ ልጁን ይዛ ዲኤንኤም አልተደረገም ውጤትም የለም። ሰኢድም ደግሞ ይኸው እንዳያችሁት ሰላም ከሆነች ያስጠፋቻት ገና ሌላ ችግር ሊያመጣ ነው። ፓስፖርቷን አልሰጥም ይላል። አሁን ይህ ሰኢድን አግኝቼ ፓስፖርቱን እንዴት አድርጌ ልቀበልስ? እንዴት እዳ ነው? ምን አይነት እንደው ጥንቅጥ የጠፋበት ችግር ውስጥ ነው የገባሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ አገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብያላችኋለሁ። እንግዲህ ምንድነው ሰኢድ እንዳያችሁት ሰኢድ የለቀቀውን ቪዲዮ ሰዒድ ለሱመያ የሚሆን አጥጋቢ መልስ እየሰጠ ነው። ምንድን ነው እሱ ልጁ የእሱ እንዳልሆነ ምሎ እየተናገረ ነው ማለት ነው። እንግዲህ የሰው ልጅ ወላሂ ካለ ከወላሂ በላይ ለአንድ ሰው ምንም ማሳመኛ ያለ አይመስለኝም። ግን እስከ ዛሬ መቆየት ውስጥ ምን አስፈለገ? በዛ ሰዓት ላይ ለሱመያ ማስረዳት ይችል ነበረ። ልጁ የእሱ ካልሆነ አሁን ልክ እንደዚህ ምሎ እንደተናገረው የዛ ሰዓትም ባጭሩ ሰን ሳትበሳጭ ሳትናደር ለካ በኔ ላይ ብዙ ቦታ ይሄዳሉ ወይ ብራ ሳታስብ የሱ እንዳልሆነ ማሳመን ሲችል ግን ሰይድ በጊዜው ይህንን ነገር ሊያደርግ አልቻለም። ይህንን ነገር ደግሞ ለምን እንዳላደረገ የራሱ በቂ የሆነ መልስ ሊኖረው ይችላል። አላውቅም ብቻ ግን ደግሞ አሁን ሌላ ችግር ሱመያ እንዳታምን ሊያደርጋት የሚችል ብዙ ነገር እያደረገ ነገሮችን ያበላሻል ማለት ነው። አሁን ደግሞ የልጁ እናት ጠፋች። ለምን ጠፋች? ምን ሳስጠፋት የሰኢድ ልጅ እንዳልሆነ እኔ ለምን ጠፋች? ግን ለምን ጠፋች? እንዴ! እውነትም ለምን ጠፋች? ወደ የትስ ጠፋች? እኔ እኮ እዛ ጊዜ ሲሄድ እኮ አብዲ እንደነገርኳቸው ከበር ላይ ነው ሰው እሷ በር ላይ ነበረ ማለት ነው። ሲያይኝ እንዴት እንዳስሮጠኝ እኔ የማውቀው በጊዜው ማለት ነው። ግን ዛሬ ፈጃ አለች ጠፋች። ድንገት እንግዲህ ሰላም ከመጣች እሱ ከመጣ እዚህ ሰና ውስጥ ሁለታቸው እዚህ ከመጡ በኋላ ነው ቤት ለቃ ጠፋች እየተባለ ያለው ማለት ነው። እነሱ በመጡባት አካባቢ ሰዓት በዛችሁ ጊዜ ሴትዮዋ ጠፍታለች፣ ከሰና ወጥታለች። እንግዲህ አይታወቅም የመን ልትሆን ትችላለች፣ ፈጣሪ ነው የሚያውቀው። እዚህም ሀገር ክፍለ ሀገሩ ብዙ ነው። ወደዛ ሜዳ ሊሆን ይችላል፣ ሌላ ቦታ ልትሆን ትችላለች። ሀታ እዚህ ሀገር ራሱ ብትደበቅ ማን ያገኛታል? መቼም ሙሉ ሰነ አንድ ሰው ሲያስስ አይኖርም፣ እሷን ለማግኘት ሰውን አውቆ። የተደበቀ ሲጠሩት አይሰማም እንደሚባለው ሰውን ሰው ፈልጎ ማግኘት አይችልም። እና አሁን ይቺ ሴትዮ አንደኛ ትዳሯንም አፈረሰች፣ እሷ ራሷ በገዛ እጇ። እውነት ይሄ ነገር ውሸት ከሆነ ሁሉም ነገር ለምን እሷ ጥታ ሄደች? ለምን ከባሏ ጋር ተጣላች? እንግዲህ ሰኢድ ድሮ እንዳለው የሆነ ሴት ወልዳ አገዝኩ ነው እንጂ አስወለድኩ አይደለም ማለት ነው። ይሄ ነገር እውነት ከሆነ ለምን ትሄዳለች? ለምን ስትጠፋለች? ያው ሰኢድን የማያውቅ ሰው የለም እዚህ ሀገር፣ ከትንሽ ትልቅ ያውቃል። ሀታ ባልየው እንደ ሶሻል ሚዲያ ተጠቃሚ ባይሆን ለዚህ ደረጃ ራሱ ባይጠቀምና ቪዲዮቸውን ባያይ የዛሬ ሰው እናት ወሬ መቆጠር አይችልም ይነግሩታል ይነግሩታል ሚስትር ሰኢድ እንደዚህ እንደዚህ የእሱ ልጅ ነው እየተባለ ይታማል። ካሉት ማን ሞኞ እንዳለ። በዚህ ሰዓት ላይ እንደዚህ አይነት ነገር ተረጋግቶ እንኳን የሚያስብ እንድታስረዳው ጊዜ የሚሰጥ ሲፈለግ የነበረው ሲጠበቅ የነበረው የዲኤንኤ ምርመራ የልጁ ውጤት መልሱን ይዤላችሁ እመጥቻለሁ ማለት ነው። ከብዙ ድካም በኋላ መልሱን አመጣውላችሁ። ብዙዎቻችሁም ሱመያም መልሱን ስጠብቅ ነበረ። ስለዚህ እስከ መጨረሻው በትዕግስት አዳምጡኝ። ስፈልጋት ከመጀመሪያው ጀምሬ ከእና አብዲ ጋር ሆኜ ስፈልጋት ቆይቼ አሰላሙ ዐለይኩም ረቱላ በረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም፣ ሰላም። በያላችሁበት ሰላማችሁ ይዛል። እንግዲህ እንደምታዩት ከስንት ወራት በኋላ ተመልሼ መጥቻለሁ። ቤታችን ስመጣ አለቀቀውም፣ ሙስጠፋ እንግዲህ ይዞታል። የራሱን እቃ አስገብቶበታል፣ መኝታ ክፍል። ስለዚህ ገብቷል እሱ መኝታ ክፍሌ፣ የጀብሬ የተወለደችበት የድሮ መኝታ ክፍል። አሁን ደግሞ ፈልገን ፈልገን ፈልጋ ስናጣ ነው ቪዲዮ ይሰራላችሁ ማለት ያለ ዘመን እሱ እዚህ አካባቢ ያልደረሰች እሷ ወጥ እንዳለች አላገኘኋትም። አትማጣት መኝታ ክፍላችን መጣሁኝ

አለና እሷ አንድ ላይ ሆነን አስመርምረን በቪዲዮ ቀጥታ ቀርፀን ለስመያ ብቻ ነው ማድረስ አላማዬ፣ እንድታምነኝ። እስኪ እንግዲህ አሁን ምናልባት ድምፁም ሊረብ ይችላል፣ ብዙም ላይ ይሰማ ስለሚችል እስከ መጨረሻው ከኔ ጋራ ሆኑና። ለከ አኔን እንትንካልኩ ከሷ መልስ ማግኘት የሚፈልግ ወንድ በዚህ ሰዓት አለ ብዬ አላስብም። ልክ አሁን ሰይድ እያደረገ እንዳለው ነገሮችን አናት በአናት አናት ባናት አናት ባናት እያደራረበ መሻከል በመሻከል እየፈጠረ እንዳለው ሰይል ማለት ነው። ያም ሰው እያሆን እንግዲህ ሚስቱን ምንም ሳያጣራ ባልተጣራ ነገር አባሮ ፈቶ ነዳት ማለት ነው። ችግር ነው። አብድ ደግሞ ምን እያለ ነው? ዛሬ እንግዲህ አንተ ልጅ ውለድ። ሱመያ ጅቡቲ መጣች፣ ጅቡቲ አትምጣ። የመንም መጣች፣ የመን አትምጣ። አትሮጥ፣ ልጅ አንተና አዩ ውለዱ። ሌላ ልጅ ውለድ ከዛ ልጅ ስትወልድ ምንድን ነው ሌሎቹን ትረሳለ ማለት ነው በዚህ አጋጣሚ ማለት ነው የአብዲ ቋንቋ የአብዲ አነጋገር እሷ ራሱ ታብሰዋለች ታጋንናለች ነገሮችን ሱመያም ማለት ነው ተረጋግታ ማሰብም ማዳመጥም አትችልም ለዛን ልጅ ከአዩ ጋር ላይ ሰኢድ ምን አለ ልጅ የአላህ ስጦታ ነው ይህ ማለት ምንድነው ገና አላህ አልሰጣቸውም እንጂ ለመውለድ እስካሁን ሶስት አራት ልጆች ይወልዱ ነበር ብለው ነው እንጂ። ማለት ነው እንግዲህ ሰላም ሚሞሪው መስጠቷ፣ ሰኢድ እዛ ሚሞሪ ውስጥ የሆነ ነገር አለው ለዛ ነው እንጂ። እንደው የሚሞሪ አስር የሚያነሳውማ ለሰርግ ቪዲዮ ብቻ እንደዚህ አልተጨናነቀም። ለሰርግ ቪዲዮ አሁን ላይ የሰርግ ቪዲዮ ምን ያስጨንቃል? ታየ አልታየ፣ ልመምር ተደረገ አልተደረገም እንዴ ሳምኳት መሳሳብ አለ ብዙ ነገር አለ። መሳሳቡን አሁንም የተሳሳባ ችት ነው ምን ብርቅ ነው እንደ መሳሳብ መሳሳብ አይታሱ መያት ትናደር ነው ወላ ከመሳሳም ውጭ የያዘው ነገር አለ። ይሄ ሚሞሪ እንደስ የሰው ነፍስ ዋጋ ሊያስከፍል ያስደረሰው ማለት ነው እንግዲህ እዚህ ሚሞሪ ውስጥ ያለውን ነገር ባላቅም ሙምኪን ከባድ ነው ወይስ ቀላል ነው ብሎ መገመት ራሱ ከባድ ነው። ለምን ይሄ ሚሞሪ ውስጥ ምንድን ነው ያለው? ኤዲት አልተደረገ አልተስተካከለ፣ ምን አላለ? ያኔ ካሜራ ማኖቹን ሸውዳ ዘበኞቹን አታላ ገብታ ነው ሰላም የወሰደችው። ይሄ ብቻ ነው ያናደደኝ። ግን ውስጡ ያለ ቪዲዮ ኤዲት ተደርጎ ያልተስተካከለ ነገር በጣም ብዙ አለ። ልምምድ አለ፣ ጉርርስ አለ፣ መሳሳብ አለ። በጣም ትየለሌ የሆኑ ነገሮች አሉበት ማለት ነው። እና ታዲያ ኤዲት አርጋችሁ ቆራርጣችሁ ማን ሞኝ አለ የሚሰድቅላችሁ? ከዛን የዛ ጊዜ ምን ሞኝ ተላላ የሆነ ካሜራማን እና ዘበኛ ቢሆን ነው። ታዳ ሰላምን አስገብቶ ካሜራማኑ ቢሆን ሚሞይ የሚሰጠን ከፍ ጅል፣ እሱን አትይዘውም። ከዚህ ሁሉ ሰላምን ከምታራሩጥ እና ሰላምን ከምትጨናነቅ የነቀስ ፓስፖርት አሁን ሰጠ። ሌላው ነገር ሁሉም ነገር በጊዜው ይሆናል። አላህ የፈቀደውና አላህ የቀደረው ነገር ከመሆን ወደ ኋላ ይልም ሁሌም ይሆናል እና በዚህ ሰዓት ላይ ሁላችንም የማይሆን ነገር ውስጥ እየገባን ከምንተማመስ ሚሞሪውን ማነው፣ ፓስፖርቷን ፓስፖርቷ ለሰላም መልሰላ፣ ሰላምም ወደ ሀገሯ ትሄድ። ሱመያ ማገኘት ደግሞ ከፈለግ በቅርቡ ታገኛታለ። እንሻላ ባለ ፍቃድ፣ ሁላችንም እንሻላ እንበል። መጀመሪያ አሁን ልጁንም ሙሉንም ትተክ አንተም ለራስህ ሁን፣ ለራስህ ጣር። ብዙ ነገር አንተ ያስፈልግሃል። አንተን ተረድቶ ማድረግ የሚችል ሰው አሁን እዚህ ሀገር ላይ የለም። ሁሉም ሰው ከማጨብጨብ ውጭ እና ምንድን ነው የምለው ከ ከዚህ በኋላ ሴትዮዋም ጠፋች፣ ሴትዮዋም ተገኘች፣ ልጁም ጠፋ፣ ልጁም ተገኘ፣ ያንተ ካልሆነ ያንተ አልሆነም። ፓስፖርቷን ለልጅቱ ስጥልኝ እና ልጅቱ አገሯት ትሄድ። እኔ ሌላ ሽማግሌ ትልቅ ሰው ከምጎትትብህ የማይሆን ነገር ያንን የመሸም ለአንተ ሽማግሌ አምጥቼ መጠየቅ ከባድ ነው። ሸውደ እንደወሰድከው አሁንም ተሸውደ ስጣት። በቃ በቃ ይቅር ሁሉንም ነገር ልተው ብለህ ለምን? ሱመያ ነውን? በያዝከው መንገድ አታገኛትም። ሰላም እንደው ሰላም ብሎ ሴትዮዋን ሰላም ብትሆን ከዚህ ሀገር፣ ያስወጣቻት ምን ትጠቀማለች? ለምን ስታስወጣታለች? እንደው እሷ ከሆነች ያስወጣቸው አልሰጥም አልክ። ሴትዮዋ ታዲያ በምን ትንቀሳቀሳለች ከሀገር ወደ ሀገር? እዚሁ ሰና እኛ ጋር ቁጭ እንድትነው ምትፈልገው ወይስ ምንድነው? ያልገባኝ ነገር ማለት ነው። ግን ኋላስ ፓስፖርቱን ስለሰላም ስለ ሴትዮዋ ጉዳይ ደግሞ ቀስ እያን ያው መፈለግ አደለ ስራችን፣ እንፈልጋለን ፈልገን ፈልገን ፈልገን ከለታት አንድ ቀን እናገኛታለን። የዛ ሰዓት ላይ እሷም ወደ የሚፈለገው ጥያቄ ትመጣለች። አንተም ደግሞ በዛ ሰዓት ላይ የምትፈልገውን መልስ ታገኛለህ። ከሁሉም ማለት ነው። ግን አሁን ለጊዜው በዚህ ሁኔታ ሰላምን ፓስፖርት አንስጣትና አትሄድ። ሁላችንም በቃ እኔም ያጠፋሁትን አጥፍቼ አጠፋሁኝ። ከዚህ በኋላ አንተም ጥፋት አጠፋ ሸወድከኝም አታለልከኝም፣ ላስ አለፈ። ያለፈውን ነገር ረስተን እንደገና አዲስ ህይወት እንጀምር። አንተም ከሱመያ ጋር አዲስ ህይወት መጀመር ከፈለግ፣ ልጆችን ማግኘት ከፈለግ፣ ሚስትህን ይቅርታ ጠይቀ፣ ወደ ራስህ መመለስ፣ የቀድሞ ህይወት ከናፈቀህ፣ ሰኢዲ፣ ያለ ምንም ድርድር፣ ያለ ምንም ክርክር፣ ያለ ምንም መግደርደር ፓስፖርቷን ለሰላም ስጣት። ከዛ በኋላ ሁሉም ነገር በጊዜ ይፈታል። ወላ ሴቲቱ ጠጥፋ ጠጥፋ ለጊዜ ጠጥፋ እየጥፎ ያንተ ካልሆነ ሀላስ አደሉም፣ ባሉበት ሰላም ይሁኑ።